መአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙኃን መገናኛ ተዘጋጅቶ የቀረበላችሁ አቅሌሲያ የተሰኘው ሳምንታዊ መርሃግብራችን ነው። በዛሬው ሳምንታዊ መርሃ ግብራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰሜን አሜሪካ ዲሲና አካባቢው ቨርጂኒያ አካባቢ ያለች አንዲት ቤተክርስቲያን እናያለን። ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዝ ናችሁ። ራሱን ለመከራ መስቀል አሳልፎ የሰጠላት ቅድስት ቤተክርስቲያን በሰው ፈቃድ ይሄኛው መንገድ ያዋጣኛል በማለት ምድራዊ አገልግሎቷን ሥርዓት፣ ዶግማዋን ልትቀርጽ ልትተገብር አልፈቀደላትም። ቅድስት ቤተ ክርስቲያን በዚህ ዓለም የዘለዓለሙን የእግዚአብሔርን መንግሥት ሥራ ስትተገብር የሥራዋ መመሪያ መሠረቱ በገዛ ደሙ የዋጃት እግዚአብሔር የሰጣት ቅዱስ መጽሐፍ ወንጌል ነው። ወንጌልም የራሴን በጎች አውቃለሁ፣ የራሴን በጎች አውቁኛል ነፍሴንም ስለ በጎቼ አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል፣ ድምፄንም ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። የዮሐንስ ወንጌል ምዕራፍ 10 ቁጥር 15-16። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በታሪክ አጋጣሚ ተፈጥሮ የነበረው የልጆቿ መለያየት በእግዚአብሔር ፈቃድ ተወግዶ ዛሬ ላይ ከ60 በላይ አህጉረ ስብከት በሀገር ውስጡና በቀረው ዓለም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ ለዘላለም ድነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በሐዋርያት እጅ የላከውን አደራ ተቀበላ በማስተማር ማጥመቅ፣ ማቁረብ መለኮታዊ ትእዛዝም በመተግበር ላይ ትገኛለች። ዛሬ በሰሜን አሜሪካ ዲሲና አካባቢው ሀገረ ስብከት አሌክሳንደሪያ ቨርጂኒያ ቅድስት አርሴማ ወቅዱስ ቂርቆስ ወቅዱስ ኡራኤል ቤተ ክርስቲያን ለአገልግሎት ሄደው የተመለሱት መጋቤ ምስጢር ፈቃዱ አረጋ ስለ ቤተ ክርስቲያኒቱ አገልግሎት የአብነት ትምህርት ቤትና ሌሎች ጉዳዮች ይነግሩናል። ቆይታችሁ ከእኛ ጋር። እንዲሁም በድጋሚ በታላቅ አክብሮት ጋበዝ ናቸው። ያው የሄድኩት እንግዲህ በዚሁ በሰሜን አሜሪካ በዲስና አካባቢው ሀገረ ስብከት ስር በሚገኘው በአሌክሳንደሪያ ቨርጂኒያ ቅድስት አርሴማ ወቅዱስ ኪርቆስ ወቅዱስ ራይል ቤተክርስቲያን ነበር የሄድኩበት። እንግዲህ በዚያ ቤተ ክርስቲያን ውስጥ የሚሰጡ አገልግሎቶች በተለየ መልኩ እኔ ከሚያስደንቀኝ አንዱና ዋናው ነገር ምንድን ነው፣ በማያቋርጥበት መንገድ ከዘወትር በቃ ከዓመት እስከ ዓመት ማለት ይቻላል። እንግዲህ ከነበርኩበት ሰዓት ጀምሮ የኪዳን ጸሎት አይቋረጥም። ጠዋት ጠዋት ሁልጊዜ ምእመናን እየመጡ የኪዳኑ ጸሎት ይሳተፋሉ። ተፈሲ ማርያም ደርሶ ያው መቅድመ ተአምረ ማርያም ተነቦ ሁሉ እዛ ቦታ ላይ ያሉት የታቦታ ተህጉ ድርሳናቱ ገድላቱ ሁሉ ነገር ተነቦ ኪዳኑ ደርሶ ምእመናን በዚያ ነው እንግዲህ የሚሰናበቱት። ይሄ አገልግሎት ይሰጣል። ከዚህ አብሮ ተያይዞ ደግሞ በዕለተ ሰንበት ውዱድ የማይቋርጥ ያው የቅዳሴው ስርዓተ ጸሎት ይከናወናል። ቅዳሴው ይቀደሳል። ውዱድ የማይቋርጥ ቅዳሴ አለ። ከዛው ጋር ተያይዞ ደግሞ ታቦታተ ሕጉ ያሉበት ያው ጽላቱ ያለበት ማለት ነው በወር በገባ በስድስት ወር በገባ በአስራአምስት ወር በገባ በሀያ ሁለት የቅዳሴው አገልግሎት ይሰጣል። በቨርጂኒያ ቅድስት አርሴማ ቤተ ክርስቲያን ለማኅበረ ምእመናን በየድ መክልላቸው ስለሚሰጠው አገልግሎት መጋቤ ምስጢር ፈቃዱ አረጋ ይሄን ነገሩ። እንግዲህ በዚህ ቦታ ላይ የሚሰጡ አገልግሎቶች ደግሞ አንዱ ደስ ከሚያሰኘው ነገር ምንድን ነው? ሁልጊዜ ያው ቅዳሜ ቅዳሜ በእኛ በኢትዮጵያውያኑ አቆጣጠር ከቀኑ አምስት ሰዓት የምንለው በእነሱ 11 ሰዓት የሚባለው ማለት ነው። ከቀኑ ሁልጊዜ ህፃናቱ ያው በማይከል በእድሜ ማዕከል ተከፍለው አንደኛ ህፃናቱ አሉ፣ ከህፃናቱ ጋር ወጣቶች አሉ፣ ከወጣቱ ጋር ማዕከላዊያን አሉ፣ ከማዕከላዊያኑ ጋር ደግሞ እንደዚሁ ጎልማሶች የምንላቸው አሉ። እነዚሁ በእድሜያቸው ልክ ያው አገልግሎት ይሰጥባቸዋል፣ ትምህርት ይሰጣል። ቦታው ላይ የሚሰጡት ምንድናቸው? አንደኛው ያው መጽሐፍ ቅዱስ ጥናት ይሰጣሉ። ክርስቲያናዊ ስነምግባር ምግባር ይሰጣል። ክርስቲያናዊ ህይወት በራሱ ምንድን ነው የሚለውን ነገር ያንን አስረግጠው ያስረዷቸዋል። ከዚሁ ጋር ተያይዞ ስርዓተ ቤተክርስቲያን ይሰጣል። በተለየ መልኩ ደግሞ ያው በአብነቱ ትምህርት ላይ የቅዳሴው ትምህርት ይሰጣቸዋል። ስርዓት ቅዳሴውን በሚገባ ያው እንትን የሚሉበትም ከዚያ የሳታቷው ትምህርት ሰዓታት ያው በሚገባ ያስተምሯቸዋል ሰዓታቱንም ቅዳሴውንም አያይዘው የቃል ትምህርቶችንም ከዚሁ ጋር በተያያዥነት ያው የቃል ትምህርቶችን የሚሰጧቸዋል። ንባብ የግዝ ንባቦችንም በደንብ አድርገው የሚረዱበትን አስረግጠው ፊደል የሚለዩበትን ከዚሁ ከዚሁ ጋር አያይዘው ያው እንግዲህ ያው አብላጫው እዛው ተወላጆች ስለሆኑ ልጆቹ አፍ መፍቻቸው ቋንቋ እንግሊዘኛ ነው። ያንን የበለጠ ማወቅ የሚችሉበት መንገድ ደግሞ ለመረዳት የበለጠ የሚያውቁበትን መንገድ ከፊደል ቆጠራው ጀምሮ አማርኛውን በደንብ አድርገው እንዲያውቁ እዛ ላይ ጥረት ያደርጋሉ። እነዚህ እነዚህ አሉ። በቅድስት አርሴማ ስላለው የጸበል አገልግሎትም መጋቢ ምስጢር ያዩትን ምስክርነት እንዲህ ሲሉ ነገሩ። ከዚሁ ጋር በተያያዥነት ቦታው ጸበል አለው። ጸበሉ የፈለቀው እንግዲህ በቅድስት አርሴማ ስም ነው። እዛ ቦታ ላይ ጸበሉ ያለው በሚያስደንቅ መልኩ የጸበሉ አገልግሎት ደግሞ የተለየ አገልግሎት ነው። ቤተ ክርስቲያኒቱ 24 ሰዓት ክፍት ናት። ማንም ሰው መጥቶ መጠቀም መገልገል የሚችልበት ቦታ ነው። ክፍት ነው መጥተው በቃ ተጠምቀው ነው የሚሄዱት በራሱ እና እዛ ቦታ ላይ ያየውበት ፈውስ አለ በራሱ አንድ እናት ከካንሰር በሽታ መጥተው የመጀመሪያ ጊዜ ጠዋት ማለዳ እዛው እያለ ነው የመጡት በቃ ከሌላ ቦታ ላይ የመጡት ከሌላ ስቴት ነው የመጡት ከካሊፎርኒያ ነው የመጡት ያው ተነግሮ ቦታ ሁሉ ጠፍቶ ወይም ብለው በድንገት መጡ እዚያ ቦታ ላይ ቆይታ አድርገው እዛው ቨርጂኒያ አካባቢ አንድ የተነበረቻቸው ከእሳቸው ጋር በመሆን ጥምቀቱን ተጠምቀው ወዲያው ሄደው እንደገና ምርመራ ሲያደርጉ እንደገና እንትን ሲሉ ነጻነታቸው ታውጆላቸው ከካንሰር በሽታ ተፈውሰው ይህንኑ ያው የተፈወሱበትን ምስክርነት በዚያችው ቤተ መቅደሷ ውስጥ ቆመው ሲመሰክሩ አይቻለሁ። በሰሜን አሜሪካ ሙሉ የቤተ ክርስቲያን አገልግሎት በምን ቋንቋ ይሰጣል? ወጣቶችስ የአብነት ትምህርትን በምን መልኩ ይማራሉ? እንግዲህ የመጀመሪያው በዚህ በአሜሪካ ምድር ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚገኙት አብያተ ክርስቲያናት የእንግሊዝኛ አገልግሎት የተጀመረው በእንግሊዝኛ አገልግሎት መስጠት የተጀመረው እዚህ አሌክሳንድሪያ ቨርጂኒያ ቅድስት አርሴማ ወቅዱስ ቂርቆስ ወቅዱስ ኡራኤል ቤተክርስቲያን ውስጥ ነው። በኮሮናው ሰዓት ነው። አሁን እነሱ ብዙ ጊዜ የሚሰጣቸው ትምህርቱ ያው በአፍ መፍቻ ቋንቋቸው ነው። የአፍ መፍቻ ቋንቋቸው እንግሊዝኛ ነው። በዚያ ነው ከዚያው ጋር ግን ምንድነው አማርኛውንም እንዳይረሱት ከፊደል ቆጠራው ጀምሮ ፊደል ያገና ሲጀምሩ ፊደልን ያስጠኗቸዋል አሁን ወጣቶች ራሳቸው አሁን ፊደልንም ያለዩ አሉ ምንም የማያውቁት ለእነሱ ራሳቸው ይሄ ነገር ነው የሚደረገው ምክንያቱም ከዛው ጋር ደግሞ ምንድነው ባህላቸውን ስርዓታቸውን እንዲያውቁ በደንብ ተደርጎ በተለየ መልኩ እንደዚህ አሁን እኛ የምናከብራቸውን የአደባባይ በዓላት ለምሳሌ የመስቀል የደመራ በዓል አይቻለሁ ያንም በዓል ሲያከብሩ ልክ ከዚያው ከበዓሉ ጋራ አማርኛውንም ከእንግሊዝኛው ጋራ እያዋሃዱ እንዲናገሩ ልክ አርቱን አሁን ሲሰሩት ለዚህ ምንድን ነው እንደ በዚህ በመስቀል አደባባይ ላይ ሲደረግ እንደምናየው እና የሌኒን እና የኪራኮስን ምን ይዘው ልክ እንደዚያ እንደሚደረገው ሁሉ የንጉስ ቆስጠንጢኖስን ልክ በዛ አይነት ሁሉ ሕፃናቱ የበለጠ ተነሳሽነት እንዲኖራቸው የበለጠ ተነሳሽነት እንዲኖራቸው ይሄንኑ ጋር አብረው ከዚያ ጋር እንዲ እንዲያደረጉ ያስተናል። አዎ የተለየው ነገር እንግዲህ ምንድን ነው በዚህ በእንግሊዘኛው የአገልግሎት ቅዳሴዎቹ ቅዳሴ በተለየ መልኩ በዚህ በፍልሰታው ላይ አሁን ቅዳሴው ሲቀደስ የነበረው ወጣቶች፣ አሁን ግዕዙም አማርኛውም አብላጫው ወጣቶች ለመረዳት ይቸግራቸዋል። ይህ በፍልሰታ ባለፈው እንግዲህ ፍልሰታ ላይ ዛለም ስለነበርኩኝ ያየሁትን ነው የምናገረው። ከተለያየ እስቴት ይመጡ ነበረ ከተለያየ ስቴት ከሎስ አንጀለስ ይመጡ ነበረ፣ ከቴክሳስ ይመጡ ነበረ፣ ዴንቨር ይመጡ ልጆች ሁሉ አይቻለሁ። ከታች ከዋዩ ሁሉ ሲመጡ ልጆች ነበሩ፣ ወጣቶች ለምን ፈልገው አገልግሎቱን ፈልገው በቋንቋ እዛ ቦታ ላይ ሲቀድስ የነበረው ምንድነው አንድ ቀን በግዕዙ አማርኛው ይቀድሳል፣ አንድ ቀን በእንግሊዝኛው እንዲህ እየተደረገ አገልግሎት ይሰጣል። ወጣቶች በቃ ደስ እያላቸው በቃ ከህፃናቱ ጀምሮ በቃ የሞላው ቤተክርስቲያኑ። እርግጥ ከአዋቂዎቹ ከትላልቆች ሰዎች ይልቅ በወጣቶችና በህፃናቱ ነበር የተሞላው። ይሄ ነበር የሚሰጥ ነበር። የአብነት ትምህርት ማስተማሪያ መንገዳቸውስ ምንድን ነው? መጋቢ ሚስጢር ፈቃዶ አረጋ ይሄን እንዲህ ሲሉ ነገሩ። ተማሪዎቹ የሚያስተምሯቸው እንግዲህ ከፊደል ቆጠራው ጀምሮ ነው የመጀመሪያው። ገና እንግዲህ እንደምናውቀው ቆጠራ ነው ቆጠራውን እዛ ይጀምራሉ። ከዚያ ወደ ቃል ትምህርቱ ያስገባቸዋል። ንባቡን በደንብ ያስጠኗቸዋል። ዳዊቱን ያስደግሟቸዋል ከቃል ትምህርቱ ጋር አብሮ አያይዘው ከዚያ ወደ ዜማው ትምህርት ይከቷቸዋል። ብዙዎቹ ልጆች አሉ። አሁን ለምሳሌ መስተጋቢ የደረሱ አይቻለሁ፣ አርያም የደረሱ ልጆች አይቻለሁ። ጥሩ ጥሩ እያሉ በጣም እዛ ደረጃ ላይ በተለየ መልኩ ከዛ ጋር አያይዘው ደግሞ የክብረ በዓል ቀለሙን እያስጠኗቸው በማህሌቱ አገልግሎት ላይ አብሮ ይሳተፋሉ። ማህሌት ላይ በጣም በቃ እንዲሁ አንገርጋሪውን ምኑ ሲመሩ እዛ ላይ በቃ በጣም የተለዩ ነገር እንትን ናቸው። በቃ ብዙ መምህራን አሉ። ያው እንግዲህ የሚሰጠው ትምህርት ያው ከተለያየ ምክንያቱም ሁሉም እንደየራሱ የየራሱን አስተዋጽኦ ያደርጋል። በቅዳሴው ላይ የቅዳሴው መድራሱን ስራ ይሰጣል። በአቋቋሙ ላይ ይሰጣል፣ በዛው ላይ ይሰጣል። ሁሉም መምህራኖች ግን እዚህ ቦታ ላይ የራሳቸውን አስተዋጽኦ ያደርጋሉ። ምክንያቱም ግድ ነውና ያው ትውልድ ማፍራት ስለሆነ ስራው የሚሰራው ቤተክርስቲያን ደግሞ ተተኪ ትውልድ ስለሚያስፈልጋት እዚህ እዚህ ላይ የተሻለ ስራ ለመስራት ሁሉ መምህራን ተሳትፎ ያደርጋሉ። እና ያው የሚሰጠው ነገር ላይ እንደተባለው እዚሁ በቀጥታው ያው እንግዲህ አማርኛው ምን ያው በእንግሊዝኛው ይሄ ኦንላይን የምንለው እንግዲህ ቀጥታው ግንኙነት ነው። በዚህ በኦንላይን ግንኙነት አይሰማንም ይሄ ነገር የሚሰጠው እዛ እዛ ነገር ላይ ያው በዚህ መንገድ ነው የሚዘና ጥሩ ፍሬ አፍርተዋል። ግን ያው ምንድን ነው በግንባር ቢሆንና እንደዚሁ አሁን ያም ጥሩ ነው። ልጆቹ ግን ምንድነው ከዚህ ጋራ የለመዱት ነው ይሄ ለእነሱ አይዳገታቸው ምክንያቱም ይህ አይነት ነገር ልክ መምህራኑን ገጽ በገጽ አግኝተው እንደሚማሩበት አይነት አድርገው ነው እና እለት ዕለት ደግሞ ምን አይቻሉ አሁን እኚሁ መላከሳል ከሳል ቀሲስ ሙሉጌታ ወንድሙ የዚህ ደብር አስተዳዳሪ ጋር ልጆቹ ልክ ሥርዓተ ቅዳሴው ላይ ምን ላይ ሲጠይቋቸው፣ ቅዳሴውን ትምህርት ላይ ልክ እዚያ ላይ ሆነው ይደውሉላቸዋል። ከዛ በኋላ መልሶ ያንን ነገር መልሶ ያንን ነገር በቃ ለምን አሁን እነሱ ስለተዋህዳቸው የዚህ ትምህርቱ አሰጣጥ በዚህ መንገድ መሆኑ ይሄኛውን አይነት የትምህርት ሂደት ተቀብለውታል። ያው ሁሉ የራሳቸው ስለሆነ ጥሩ ፍሬ እያፈሩበት ነው። በቨርጂኒያ ቅድስት አርሴማ ትምህርት ወንጌል ምን እንደሚመስል መጋቤ ምስጢር ፈቃዱ አረጋ በዚህ መልኩ ነገሩ የስብከት ወንጌል አገልግሎት እንግዲህ ያው አንደኛ፣ በየሳምንቱ በሳምንት አንድ ቀን የሰርክ ጉባኤ ያላቸው በሳምንት አንድ ቀን ጸሎት ያደርሳሉ። ለምሳሌ አሁን የማይቋረጥ አርባር ሁል ጊዜ ይገኛሉ የማታው ጉባኤ ላይ እዛ ላይ ያው ሰርኩን ጸሎት አብረው ይሳተፋሉ። ከሰርኩ ጸሎት ጋራ ከዛው ተያይዞ ያው ትምህርት ወንጌሉ በሚገባ ያንን ያከናውናሉ። እንደገና እኚሁ አባት ደግሞ ንሳ ልጆቻቸውን ሰብስበው በወር አንድ ቀን እዚያ ቦታ ላይ ትምህርቱን ይሰጣሉ፣ ቤተ ክርስቲያኗ ላይ በተለየ መልኩ ክትትል ያደርጉባቸዋል እያንዳንዱ ላይ ሕፃናቱ በቃ ሳይቀሩ በተለይ እኔ ሕፃናቱ ላይ ነው እዛ ትውልዱ ላይ እየተሰራ ያለውን ነገር ነው እና ወንጌሉ ሁሌ በሳምንት አንድ ቀን አርባር ከሰርኩ ጸሎት ጋር ተያይዞ ይቀርባል። ምዕመናን እየመጡ እዛ ላይ ተሳትፎ ያደርጋሉ፣ ክትትል ያደርጋሉ። ወንጌል ሰውን የምታውቀው የአንድ አዳምና የአንዲት ሔዋን ልጅ ብላ ነው። ከወንጌል የወጣው ሀሳብ ግን አጥፊ ከፋፋይ ነው። በሰሜን አሜሪካ ቨርጂኒያ ቅዱስ ታርሴማ ቅዱስ ቂርቆስ ቅዱስ ራኤል ቤተ ክርስቲያን በዚህ ላይ ስላላቸው አቋም እንዲህ ሲሉ መጋቢ ምስጢር ፈቃዱ አረጋ የታዘቡትን ነገሩ። ከዚሁ ጋር በማያያዝ ግን እኔ የተለየ ነገር አሁን ያየውበት ነገር ምንድን ነው እዛ አሌክሳንዴሪያ ቨርጂኒያ ቅዱስ ሳርሴማው ቅዱስ ቂርቆስ ቅዱስ ራይል ቤተክርስቲያን ላይ አገልግሎቱ ፍጹም መንፈሳዊነትን፣ ክርስቲያናዊ ህይወትን በተለየ መልኩ ደግሞ ክርስቶሳዊ ቤተሰብን የበቃ ገጽታ የያዘ ነው። ያ ማለትም ማለት ነው። ቋንቋ እማይለየው አሁን አንዳንድ ጊዜ ብዙ አስቸጋሪ ነው። አሁን ያለንበትን ጉዳይ ስንመለከት በቋንቋው እንደው ሰዎች በመደብ በምን ተከፋፍለው ይሄኔ ይሄን የሚባል ነገር አለ። እዛ ቦታ ላይ ግን ይሄንን ነገር በተለየ መልኩ በየሳምንቱ እሑድ ቅዳሴው ላይ እኚህ አባታችን መላከሳይል ሳይል ቀሲስ ሙጌታ ወንድሞ ይህንን ይቃውሙታል ብሔርተኝነትን በቋንቋ መለያየት በተለይ የዘር ጉዳይ ምንም የፖለቲካ ጉዳይ እዛ ቦታ ላይ መንጸባረቅ እንደሌለበት፣ ፍጹም በቃ ኢትዮጵያዊነት ስሜት ይሄ ደግሞ በቃ በጣም ደስ የሚያሳይ ነገር ነው፣ ሁሉንም አንድ ያደርጋል። ስለዚህ እዛ ቦታ ላይ አንተ የሰሜን፣ አንተ የደቡብ፣ አንተ የምስራቅ፣ አንተ የምዕራብ የለም፣ ሁሉም አንድ ሆኖ አገልግሎቱ ነው የሚሳተፈው። እንደውም እዛ ኒር ነው የሚለው ምመኑ አብላጫው መጥቶ እንደ ቦታ ይበቃው። ሁለተኛ እዚያ ቦታ ላይ ሁሉም ባለቤትም ምክንያቱም አሁን ይሄ ቤተክርስቲያን የሁላችን ናታል ይሄ አይነት ስሜት አለው። መመኑ ነው ሲመጣው፣ ባለቤት ነኝ ብሎ ነው የመጣው። አሁን የሚታወቀው ብዙ ጊዜ ግላዊነት ነው ይሄ የኔ ነው መስራቹ እከሌ ነው የነገሌ ነው የነገሌ ነው ይባላል። እዛ ቦታ ላይ ግን ሁሉ የኔ ነው የኔነት ስሜት ነው ያለው። ስለዚህ ቤተክርስቲያን እናቴ ናት፣ እኔም ደግሞ ልጇ ነኝ ብሎ የሚመጣ መመን ነው ያለው። ይሄ ራሱ አንዱ ያየውበት የተለየ ገጽታ ነው። የቅድስት ቤተ ክርስቲያን አገልግሎት በቀኖና ቤተ ክርስቲያን የተደነገገ ነው። ይህ ቀኖና በሰሜን አሜሪካ ላይ ምን ይመስላል? በሶስተኛው መንገድ ምንድን ነው? እኚሁ አባት በራሳቸው ይህን ሲያደርጉ ብፁዓን አቦ ሊቃነ ጳጳሳቱን አክብረው ነው። ይሄ ደስ ያሰኛል። ለምሳሌ በዛ ያሉት የአገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ፋኑኤል ናቸው። የዚህ የሰሜን አሜሪካ የዲሲና አካባቢ ፋኑኤል ሲሆኑ ሁሉን ክፍት አድርገው መላከ ሰላም ቀሲስ ሙጌታ ወንድሙ ከኛ አባቶችን እየጠሩ ምዕመናን ቡራኬ ማግኘት እንዳለባቸው ከአባቶች በረከት የሚቀበሉበት መንገድ እያዘጋጁ በተለየ መልኩ ሀገረ ስብከቱ ሊቀ ጳጳስ ብዙ ጊዜ እየመጡ ይጎበኙታል። የተለያዩ ብፁዓን አበው ሊቃነ ጳጳሳት እየመጡ እዛ ቦታ ላይ ያው ቃለ ምዕዳን ቡራኬ እየሰጡ ካሉት ልጆቻቸው ጋር እየተገናኙ ይሄ ደስ ያሰኛል። ምክንያቱም ቤተክርስቲያኒቷ አገልግሎቷ እንደዚህ ነው የሚቀጥል ያለበት ሐዋርያዊ አገልግሎት ስለሆነ ያው እርስ በርስ ቀኖናውን ጠብቆ መሄድ ስላለበት ነው። ቅድስት ቤተክርስቲያን አገልግሎቷ ሁሉን አቀፍ ነው። በነፍስ ብቻ ሳይሆን ምእመናን በማኅበራዊና ግላዊ ሕይወታቸውም ላይ ልትደርስላቸው ይገባል። ሌሎች አስተማሪ የሚሆነው ነገር ቤተክርስቲያኒቷ ክፍት በሆኗ የመጀመሪያው ጉዳይ ይሄ ነገር ሁሉንም፣ ምክንያቱም ብዙ ሰው የብቸኝነት መንፈስ የሚያጠቃው እዛ ቦታ ላይ ነው። ብዙ አይነት ጭንቀት አለ። ከወገን ከዘመድ ከሀገሩ ከቄው ተሰዶ ነው የወጣው፣ ብቻውን ነው የሚኖረው። ስለዚህ ይህ ብቸኝነት መንፈስ ደግሞ ብዙ አይነት በውስጡ የሚያመጣበት ነገር አለ። በዛ ደግሞ ቀዳዳ ውስጥ ደግሞ ጠላት ይገባና ሰይጣን በብዙ መንገድ ያንን ሰው ይጥለዋል። ስለዚህ ከዚያ ለመዳን ደግሞ ምንድነው ማድረግ ያለበት? ወደ ቤተክርስቲያን መጥቶ ራሱን መሸሸግ ያለበት። ለእኔስ ወደ እግዚአብሔር መቀረብ ይሻለኛል እንዳለው ነብዩ፣ ሊተሰተው ለእግዚአብሔር ይሰን እንዳለው። ስለዚህ ወደ እግዚአብሔር ቤት መቅረብ ግድ ነውና ሰላሙን ለማግኘት ረፍቱን ለማግኘት ለመረጋጋት ወደ እግዚአብሔር ቤት ይመጣል። ያ ደግሞ ትልቁ ረፍት የሚሰጠው እዛ ቦታ ላይ ነው። አንድም አሁን ላይ የምናያቸው ነገሮች ግላዊነት ስሜት አለ። አሁን የበግዚ በግላዊነት ስሜት ውስጥ ደግሞ የሚጠቁት መጠቃት አለ። ልጆቹ ምን አለባቸው ውስጣቸው አሁን ለተለያየ ሱስ ተገዥዎች ይሆናሉ። እነዚያ እነዚያ ከነዚያ ሁሉ ለመውጣት ደግሞ እዛ ቦታ ላይ መምጣታቸው ግድ ነው። አሁን በዓለም ወዲህ ወዲህ ወዲህ ወዲህ ሲሉ ቆዩና መጨረሻ ይመጣሉ። አንዳንድ ጊዜ ከቤታቸው ከሆናቸውም ጠፍተው እዛ ቦታ ላይ ሲያለቅሱ እኔ አይቻለሁ፣ መጥተው ዝም ብሎ ገብቶ ሲያለቅሱ ተኝተው አሉ። አሁን ይሄ የሆነ የህሊና እረፍት ይሰጣቸዋል፣ የልቦና ሰላም ይሰጣቸዋል። በዓለም ያጡትን ሰላምና አረፍት የሚያገኙባት ቤት ቤተክርስቲያን ናት፣ በክርስቶስ ቤት ውስጥ ነው። ስለዚህ ይሄ ነው የተለየ ነገር ያየውበት ነገር አንዱ ይሄ ነው። በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት ዙሪያ ላይ ስንመለከት ምዕመናን በተለይ በምድር አሜሪካ የሚኖሩት ኢትዮጵያውያን የኦርቶዶክስ ተዋሕዶ እምነት ተከታዮች የሆኑት ምዕመናን ያው ለቤተክርስቲያን ያላቸው ፍቅር እጅግ የተለየ ነው። አንዳንድ ጊዜም ልክ የዚህችኑ የአገር ቤቷን ቤተክርስቲያን አገልግሎት ሁሉ ይመስላል። እናቶቻችን፣ ወንድሞች፣ እህቶች ለዚያ የሚሰጡት አገልግሎት ታቦተ ሕጉ ገና ክብረ ባህር ሲደረግ ልክ እዚሁ ላይ የሚደረጉ ነገሮች ሁሉ እዛ ቦታ ላይ በተለየ መልኩ ለምን ስደቱም ስላለ በሰው ሀገርም ስለሆነ ያ ነገር ሁሉ እዛ ቦታ ላይ ተንጸባርቆ መውጣት እንዶ ያ እንትን ፍንትው ውሎ መታየት ስላለበት ያንን መግለጥ ስላለባቸው ይህን ይህን ነገር ስሉ ለማድረግ የሚያደርጉት ትግል ያስደንቀኛል። ሁሉም በቃ ሁሉም በድርሻው አገልግሎት ሰጪ ነው። አሁን እኛ ቦታ ላይ አበላጫውን የሚሯሯጡት ወጣቶች ናቸው። አሁን ጥምቀቱ ምናምኑ ምናምኑ ላይ እዛ ቦታ ላይ ግን ለሚደረጉ መንፈሳዊ አገልግሎት ሁሉም ተሳታፊ ነው። በዕድሜ የገፉት እናቶች፣ አባቶች ሁሉ ሳይቀሩ የአቅማቸውን ሁሉ ያደርጋሉ። እኔ ድንቅ እያል ጸበል አንዳንድ ጊዜ ቅዳሴ ጸበል ሲሰጥ ያዩበትን ፍቅር አሁን ሳይ አንድ ትልቅ አባት አሉ። ሰውየው ቢያንስ የ89 ዓመት እንደውም ባለፈው እዛ ቦታ ላይ ሆኜ ብፁዕን ፋኑኤል አንድ ስም ሰጥቷቸዋል። በኮሮሚመናን ያሏቸው እና ይህን ስያሜ ሰጥቷቸዋል። ትልቅ አባት ናቸው። አሁን 90 ዓመት ሆናቸዋል። ፊት ነው የሚያስቀድሱት። አይቀሩም ከቅዳሴ። ትጉ ናቸው። ሌሊት ኪዳን ለማድረስ ጠዋት ጠዋት ሁሉ ይገኛሉ። እዛ ቦታ ላይ ቅዳሴ ጸበል አንድ ጊዜ እዛው እንግዲህ በቅዳሴ አገልግሎት ላይ ስንሰጥ እዛው ቀድሰን ውስጥ ያለነው እንግዲህ ሰዎች ያንሳሉ። ተማሪዎች ትምህርት ቤት ሰዓት ምናምን የሆኑበት ሰዓት ላይ ስለሚሄዱ ማንም ሰው አይገኝም። እኛ አባት የቅዳሴ ጸበሉን መስጫ ዕቃ ይዘው ቅዳሴ ጸበል መቁረቱን ይዘው ሲሰጡ እየዞሩ ይህ ምን ያህል ፍቅር ነው እንግዲህ ያውን በጣም በቃ እኔ የተደነቅኩበት ነው። እና ምዕመናን ለቤተክርስቲያን ያላቸው ፍቅር እጅግ የተለየ ነው። በቃ ራሳቸውን ነው የሚሰጡበት። ይሄ እንግዲህ ያለው በተለየ መልኩ ሀገር ቤት ከሚደረጉ አገልግሎት የተለየውን ነገር እዛ ቦታ ላይ ስደቱም ስላለ ምኑም ስላለ ቤተክርስቲያን ይዟል። ምክንያቱም ሁሉ ነገር ያለው እዛ ቦታ ላይ ነው። እንደተባለው ነፃነቱ ነፃነቱ አለው። ያው ሁሉም ነገር በአግባቡና በስርዓቱ መደረግ ብቻ ነው ያለበት። የዚያው የሀገሪቷን መንግሥት ሕግና ስርዓት ጠብቆ አገልግሎቱ ማንም ሰው በነፃነት መስጠት ይችላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዛሬ ላይ ዓለም ወደ ጥፋት አምርቶ ሕገ እግዚአብሔርን ሲቃወም፣ ምግባርን ሲጥስ መልሳቸው ምን ይመስላል? በሰሜን አሜሪካ ላይ ግን ምንድን ነው ተጽዕኖ ያለው ሲባል፣ ያው አሁን ከወቅታዊ ጉዳይ አንጻር ስንመለከተው ሁሉም ከዚህ ከጊዜው ያው ዘመኑን እንደምንመለከተው ጉዳዩ እንግዲህ የዚህ ዓለም ገዢ ጠላት ሰይጣን ከነ ሰራዊቱ ራሱን እየገለጸ ያለበትና የጥፋቱን አሰራር በረቂቅ መንገድ እያመጣ ያለበት ሰዓት ስለሆነ የእርስ በርስ የተመሳሳይ ጾታው የምኑ ጾታው የምኑ ጾታው በዛ በዛ። እንደውም ብዙ ኢትዮጵያውያን ይቺ ቤተክርስቲያን መኖሯ ትጠቅማችኋለች፣ ምክንያቱም ትውልዱ እየታነጸ ነው እየተማረ ነው ይህን ይህን ነገር ሁሉ እያወቀ ነው እየመጣ ያለው። ከዚህ ከዚህ መንገድ ሁሉ እየወጣ ነው ያለው በቃ እርስ ይሄ ከሶዶማዊ ኃጢአት ራሱን ከመጠበቅ አዎ፣ በተለያየ የሱስ ተጠምዶ ራሱን ከማጥፋት በዚህ መንገድ በቃ አብላጫው እኮ ከኢትዮጵያውያን ውጭ ያሉት በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ውጭ ያሉት ልጆቻቸውን እኮ በተለየ መንገድ ስንመለከት የት ነው ያሉት? በጣም ያሳዝናል እኮ ግማሹ እኮ ተስፋ ቢስ ሆኖ ዝም ብሎ ቤትም ወርቆ ነው ያለው ቤተሰብ እያለው ቤተሰብ እንደሌለው በመንገድ ዳር ቆሞ አንድ ዶላር ለማይ ነው እዛው እስቲ ቆሞ ብዙዎቹ ይሄን ይሄን የሚጠይቁ ናቸው ያሉት። ምንም ነገር ባልታጣበት ሀገር ላይ ያ እንግዲህ በቃ የገሌ የገሌ ልጅ እኮ ነው እየተባለ፣ ነገር ግን ያ ነገር ደግሞ እንዳይመጣ ቶሎ ብለው አምጥተው የት ነው የሚያስቀምጧቸው? ለቤተ ክርስቲያን፣ ለቤተ ክርስቲያን ሕፃናቱን እያመጡ ቅዳሜ ቅዳሜ የትም ቦታ አይሄዱም ሕፃናቱ ጠዋት አምስት ሰዓት ጀመሩ እስከ 11 ሰዓት ድረስ ማለት እንግዲህ ያው በእኛ በነሱ ከቀኑ አስራ አንድ ሰዓት ማለት ነው። አምስት ሰዓት የምንለው ከዚያ እስከ አምስት ሰዓት ማለት ነው እንግዲህ እስከ አስራ አንድ ሰዓት ማለት ነው። በዛ በእኛ ደግሞ ከኛ በጠዋቱ ልክ ከቀኑ አምስት ሰዓት እስከ አስራ አንድ ሰዓት በሚለው ልክ እስከዛ ቆይታ አድርገው ይሄዳሉ። በአባታቸው ቤት ምንም እንኳን የማያውቁት ሕፃናት እዛው በቃ በእድሜያቸው ልክ እንደፈለገ እየተንከባለሉ ቤተ መቅደስ ውስጥ ምን እያሉ እዛው ነው የሚያሳልፉት። ይሄ ምን ያህል እንግዲህ ደስ ያሰኛል። ከዛ ወላጆች መጥተው ደግሞ ይዟቸው ይሄዳሉ። ወላጆች ልጆቻቸውን ብቻ ደግሞ ጥለው እንዳሄዱ ለነ ደግሞ ሌላ የትምህርት ዝግጅት ደግሞ አለ። በእነሱ ልክ ደግሞ የሚማሩበት ሰዓት አለ። እነሱም ደግሞ ትምህርት ይሰጧቸዋል እዛው ተቀምጠው እና ምእመናኑ የተለየ ነገር ነው ያላቸው። በተለየ መልኩ በዚህ ቤተክርስቲያን ፍቅር ላይ በቃ እዛ የተለየ ነው። ግን ያው የምናያቸው ነገሮች ግን አንዳንድ ቦታ ላይ ደግሞ ባለውም ነገር ላይ እንደ ትንሽ የእርስ በእርስ እኔ እኔ የሚለው ነገር እንደዚህ ይፈጠራል ሰዎች ያ ነገር ግን የማይታይበት ነገር ቢሰራ መልካም ነው። በፍጹም እንደዚህ አይነቱ ነገር መንግሥተ ሰማያት ወደ ባሕር የተጣለች ከሁሉም አይነት የሰበሰበች መረብን ትመስላለች። በሐይረ ዓለም በውስጧ ቅዱሱንም ርኩሱንም ይዛለች። በዚህ ዓለም መረቧ ቅኖችንና ጥማሞችን ይዛ እስከ ልየታው ሰዓት ትጓዛለች። በተቀደሰው ቦታ የጥፋት ርኩሰት ቢታይ ሊደንቀን አይገባም። አዎ፣ እንግዲህ እዛ ቦታ ላይ እንዲህ አይነት ነገር የሚሰሩ አካላት አሉ በተለይ መልኩ ቤተክርስቲያኒቷ ላይ መንፈሳውያን መስሎ ይመጣሉ። ከዚያ ቦታ ላይ የራሳቸውን ሀሳብ ደግሞ የሚያንጸባርቋሉ፣ የራሳቸውን አመለካከት። እንዲህ አይነቱ የብሔርተኝነት መንፈስ፣ አሁን እንደ አሜሪካ ስንመለከት ሁሉም ዜጋ በሰውነቱ ተክብሮለት የሚኖር ነው። ማነ ምንድነ ተብሎ አይጠየቅም። የትም ቦታ አሁን የትም ቦታ የትም ቦታ ሰው እንደፈለገ ይሽከረከራል፣ እንደፈለገ ይጓዛል፣ ይሄዳል። ምንድነ ማን የሚለው አካል የለም፣ ወንጀል እስካልፈጸመ ድረስ። ይሄ በጣም ያስደንቃል። በሌላ በአውሮፓ እኮ ሀገር እንኳን አንድ ቦታ ስሄድ እኮ ያለ ፓስፖርት እኮ ጉዞ አይደረግም። ፓስፖርት ተይዞ እኮ ነው፣ ማን ምንድን ነው ይባላል። ከአንድ ቦታ ወደ አንድ ቦታ ሲሄድ፣ እዚያ ቦታ ላይ አውቶቡሱ ይመጣል፣ እንደፈለገ መጓዝ ነው። ገንዘብ ካለው ይከፍላል፣ ከሌለው በነጻ ዝም ብሎ ሳፍሮ መሄድ ነው። ባስ ስቴሽን ቆሞ በቃ ዝም ብሎ ገብቶ፣ ምንድን ነው አንተ ምንድን አይባልም። ባቡር ላይ እንኳን ሲሄድ እኔ እንደዚህ ነ ድንገት የመጣት ከሆነ ያውቆታል እነሱ በባቡር ልም ሲሄድ እንደዚህ ሁን። የነጻነቱ ጉዳይ ነው። ማንም ምንም ምንም አይልም፣ ብቻ ወንጀል ያሷ አይፈጽም ስለዚህ በእነሱ አመለካከት እንዲህ አይነቱ ነገር ያለው እኛ ጋር ነው። ይሄ የኋላ ቀር አስተሳሰብ ነው። ይህ እኮ ከክርስትና ጋር አብሮ አይሄድም። በተለየ መልኩ ቤተክርስቲያኒቷ ውስጥ ነው ይሄ ነገር የሚንጸባረቁ አብላቸው ለምን ይሆናል? ይሄ በክርስቶስ ቤት ውስጥ እኮ ያው እርስ በርሷ የምትለያይ መንግስት አትጸናም እየተባለ እኛ ደግሞ በዚህ መንገድ ውስጥ ነው ያለ ነው። ለምን እንደዚህ ይሆናል ነው። ይህን አመለካከት መጥፋት አለበት እንዴ። እርስ በርስ መከባበሩ ብዙ ጊዜ አሁን እያየ ነው እኮ ነው። በጣም በዚህ መንገድ በቃ ተበላሽተና ማለት ይቻላል። በጣም በጣም ይሄ አብላጫ አሁን የሚታየው ቤተክርስቲያኒቷ ውስጥ ነው እንዲህ ቤተክርስቲያኑ አገልግሎት ውስጥ ነው የሚታየው። የገሌ ቤተ መቅደስ ነው የነገሌ ነው የነገሌ ነው። ይሄ አይነት መንፈስ በቃ ፈጽሞ መጥፋት አለበት። ወንዝ አለ፣ ቋንቋ አለ፣ መደብ አለ፣ ጎጣ አለ። ለዚህ ነው እኮ አሁን እቺ በዚህ በቨርጂኒያ አሌክሳንድሪያ ያለው የቅዱስ አርሴማ የቅዱስ ቂርቆስና የቅዱስ ሮይ ቤተክርስቲያን ልዩ የሆነው በዚህ ምክንያት ነው። የራሱን ሐሳብ አንድ ሰው ነውሱ ማጸባደቅ አይችልም። የገሌ ወገን የገሌ ወገን የሚባል የለም። ራሳቸው ካህኑ እኚሁ መላከ ሰላም ቀሲስ ሙሉጌታ ወንድሙ ይሄን ነገር አጥብቆ ነው የሚጸየፉት። ምክንያቱም በዚህ መንገድ መተጦ ከሆነ የቱ ጋር ነው የእናንተ ክርስትና እንዴ? ክርስቶስ እኮ የሞተው ለሁሉም ነው፣ ለሰው ልጅ ነው። ለዛ ለገሌ፣ ለነጩ፣ ለጥቁር የሚባል ነገር የለውም። ተከፋፍለንም አይደለም ይህን አልተማርም። ከሐዋርያቱ ነው የተማሩ አላስተማሩ። ነው አጵሎስ፣ ሳውል፣ ኬፋ አልተባለም እኮ በቃ ይሄን እንዳንል ነው ሐዋርያውም ሲገስጽ የነበረው ቅዱስ ጳውሎስም እኛ ደግሞ እርስ በርስ ተለያይተን ያለ ነው። የትኛውስ አገልግሎት ነው በዚህ መንገድ የሚሰምረው? የትኛውስ ነው መንፈሳዊ ሕይወታችን በዚህ መንገድ? ራስን ለእግዚአብሔር መቀደስ ከሆነ እኮ እንግዲህ ራስን ለእግዚአብሔር መቀደስ ሲባል እኮ ከስጋ ስጋን እና ነፍስን ለእግዚአብሔር ወይንም ለመንፈስ ቅዱስ አገልግሎት መለየት ነው አይደል? አሁን ራስ መቀደስ ማለት ስጋን እና ነፍስን ለመንፈስ ቅዱስ ግብር መለየት ማለት እኮ ለመንፈስ ቅዱስ ግብር ምን ላይ ከሆነ ደግሞ የመንፈስ ቅዱስ ግብሩ ምንድነው? ስራው ምንድነው? በቃ ይህ እኮ ነው። ስለዚህ አንዱ መገለጫው ፍቅር ነው። ሰላም ነው፣ አንድነት ነው። እነዚህ ነገሮች ደግሞ መሰረታዊ ነገር፣ በተለይ በፍቅር የማይደረግ አገልግሎት ሁሉ የሞት አገልግሎት ነው። በመጨረሻ መጋቤ ምስጢር ፈቃዱ አረጋ ይህን ምክረ ሀሳብ ነግረውን የዕለቱን አቅሌሲያ መርሃ ግብራችን እዚህ ላይ ስንገታ ቀሪዎቹን የጣቢያውን መርሃ ግብራት እንድትከታተሉን በታላቅ አክብሮት በመጋበዝ ነው። አሁን እኔ እንግዲህ የምለው ነገር ምንድነው? አሁንም እዛ ቦታ ላይ ያሉት የአብነቱ መምህራን አሁን በሚያደርጉት አገልግሎት ላይ በተለየ መልኩ ዋጋ ዋጋ በእውነት ልንሰጣቸው ይገባል። እንደው ዝም ብለን ዋጋቸው ማስቀረት አይገባም። የቤተክርስቲያኒቷ ሊቃውንት አሉ። በተለያየ መንገድ እዛ ቦታ ላይ ያሉት እንግዲህ በየትኛውም ሴት ውስጥ አሉ። የዱጓ ዋለ ያቋቋመ ዋለ የዝማሬ መዋስት ዋለ የቅዳሴ ዋለ ሁሉም በየስራው ድርሻ አለ። ሁሉም ደግሞ አቅሙ የፈቀደለትን ነገር ያደርጋል። እንዶ ቢቻል እንኳን ያንን ነገር ቢያቅታቸው ወደዚህ ወደ ማህበራዊ ሚዲያ ገብተው በአንዳንድ የማህበራዊ ሚዲያ ገጽ እንትን ላይ ገብተው በዚህ በኢንተርኔት ውስጥ ገብተው የሆነ ሀሳብ ለመስጠት እንኳን የማይችሉበት ነገር የሚኖር ልጆች አስቀምጠው በራሳቸው እየተቀረጹ ሁሉ ይሄን ለማዳረስ የሚያደርጉትን ትግል ይሄን በሆነ ሳላደንቅ አላልፍም። በተለየ መልኩ መምህራኑ አሁንም በዚህ እንዲቀጥሉበት ይሄን አገልግሎት በአጽንኦት መቀጠል አለባቸው። ትውልዱ አሁንም መትረፍ አለበት። እየተደረገ ያለው አገልግሎት በአሜሪካ ምድር ላይ እጅግ ደስ የሚያሰኝ ነው። አብያተ ክርስቲያናት እየተስፋፉ ነው፣ እየበዙ ነው። ቀሳውስቱም ዲያቆናቱ በተቻለ መንገድ፣ ምክንያቱም መቼም ሰው በሰው ሀገር ሲኖር ቤተሰብ እዚህም ያለው ሰው አለ በሀገር ቤቱ ላይ፣ እዚያም የሚያገሉት ያለ ስራ ደግሞ ምንም ነገር ያለ ግል ስራ ካልተሰራ መኖር ስለማይቻል፣ ሁሉንም ግን አንድ ላይ አዋህደው። እንዶ ምንድን ነው አሰናስለው በዚህ መንገድ ለመሄድ እንኳን የሚያደርጉትን ትግል እንግዲህ ያው ከስራ ላይ ተመልሶ ወደ ሙሴ አገልግሎት ልክ ትናንት ከትናንት እና በስቲያ እኮ በሀገር ቤት እንደምናየው ገበሬው ከእርሻው እንደመስ መጥቶ እርሻው ልክ እንደጨረሰ ወደ ቅዳሴው እንደሚገባ አይነት እኮ ነው። እነሱም አዳር ሁሉ እየሰሩ ወደ ማህሌት አገልግሎት ይመጡሉ አሉ። አዳር ሰርቱ ሳይተኛ ሳይታረፉ ሌሊት ቅዳሴው ላይ እንደዚያ ይመጡ አሉ። ይሄ እንግዲህ ለምንድን ነው? ከቤተክርስቲያን ካላችሁ አገልግሎት ነው። ይሄንንም ካህናቱንም እዛ ውስጥ ያሉትን አባቶቻችን በአስረ ክህነት ያሉትን ሳናደንቅ አናልፍም። ቀሳውስቱ ጥሩ ጥሩ እያደረጉ ነው። መነኮሳቱ አሉ፣ ጥሩ ነው። እዛ ቦታ ላይ ግን አሁን ግን ምን ነው ምንድነው? አንዲቷን ቤተክርስቲያን ብቻ ይዘን ሐዋርያዊቷን ኦርቶዶክሳዊ ተዋህዶ ቤተክርስቲያናችንን ብቻ ይዘን ያው ስለኛ ይሞተልን ያዳነን ክርስቶስ እሱን ብቻ ይዘን አማኑኤልን እየተመለከትን ፍቅሩን ሰላሙን ይዘን በዚህ መንገድ ግን እንንቀጥል ነው እንምለው፣ ይሄ ነው።